ህክምና ኦክስጅን ለአንድ ታካሚ ምትክ የሌለው ህይወት አድን መድኃኒት ነው። በመሆኑም በተለይ ከኮቪድ-19 ወረርሽኝ በኋላ በሀገራችን የህክምና ኦክስጅን ተደራሽነትን ለማረጋገጥ በርካታ ስራዎች ተሰርተዋል። ጤነስጥልን ስጥልን ውድ የጤናችን ፕሮግራም ተከታታዮች በዛሬው ዝግጅታችን ከመንግስትና ከባለድርሻ አካላት ጋር በህክምና ኦክስጅን ስነ ምህዳር ዙሪያ ውይይት እናደርጋለን። በውይይቱ ሀሳባቸውን የሚያካፍሉን ተዋቢ ዳዊት፣ ከጤና ሚኒስቴር የሆስፒታልና ዲያግኖስቲክ ዴስክ ኃላፊ አቶ ተስፋዬ ሰይፉ ከክሊንተን ሄልዝ አክሰስ ኢኒሽቲቭ የኤሴንሻል ሜዲሲን ሲኒየር ፕሮግራም ማናጀር አቶ ሀምዛ ሽኩሪ ከጤና ሚኒስቴር የህክምና ኦክስጂን ፕሮጀክት አስተባባሪ እና ዶክተር ዲና ገዘ በጥሩነሽ ቤጂንግ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ናቸው። ህይወት ሚያር ውይይቱን እየመራው ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ እቆያለሁ። እናንተም ዝግጅታችን እንድትከታተሉ በአክብሮት እጋብዛለሁ። እንኳን ደህና መጣችሁ። ሀሳባችሁን ለማካፈል ፈቃደኛ ስለሆናችሁ በዝግጅታችን ተከታታዮች ስም እጅግ አመሰግናለሁ። በአቶ አብይ ልጀምር። አቶ አብይ የህክምና ኦክስጂን ጠቀሜታ ምንድን ነው? ተደራሽነቱን ለማሻሻል የተሰሩ ስራዎችስ ምን ይመስላሉ የሚለውን እስኪንገሩ። የህክምና ኦክስጂን እንግዲህ ምትክ የሌለው ወይንም በጣም ወሳኝ የሚባል መድኃኒት ነው። በተለይ የመተንፈሻ አካል ጋር የተገናኙ ህመሞች ከማከም አንጻር፣ እንደዚሁም የቀዶ ህክምና፣ እንደዚሁም የአካል ጉዳት ወይም ትራውማ በምንለው የህክምና አግባብ ላይ የኦክስጂን ጠቀሜታ በጣም ቀጥታ የሆነ ህይወትን የማዳን ስራ ወይም ጠቀሜታ ያለው ነገር ነው። እንደዚሁም በተለያዩ በጨቅላ ህጻናት፣ በእናቶች፣ በአረጋውያን ህክምና ወቅት ጊዜ የዚህ መኖር ቀጥታ የህይወትን ከማዳን አንጻር ትልቅ ትርጉም ያለው ነገር ነው። 2016 እንደ ፈረንጆች አቆጣጠር ጀምሮ እስካሁን ድረስ ከ2027 ድረስ ኦልሞስት ሁለት ዙር የስትራቴጂ ወይም ሮድማፍ ፍኖተ ካርታ ተሰርቶ ወደ ስራ መገባቱ፣ ይሄ አጠቃላይ የህክምና ኦክስጂንን ስነ ምህዳርን ትርጉም ባለው መንገድ ለማሻሻል እንዲረዳን መነሻ ሆኖናል። ከዚህ ጋርም ተያይዞ የህክምና ኦክስጂንን በተመለከተ በተለያዩ አገራዊ በሆኑ ሰነዶች ላይ እንዲካተት ሆኗል። እንደዚሁም በየጊዜው ጤና ሚኒስቴር ከጤና ተቋማት በሚሰበሰባቸው እነዚህ ኪ ፐርፎርማንስ ኢንዲኬተር የምንላቸው አሉ። ከነሱ አንጻር እዛ ላይም ገብቶ እንግዲህ እንደሌሎች የህክምና አገልግሎት ህክምና ዘርፍ መረጃው በየጊዜው እንዲመጣ ማድረግ ተችሏል። ይሄ እንግዲህ ፖሊሲ ሌቭል ላይ የተሰሩ ስራዎችን ለማሳየት ነው። ሌላው እንደዚሁም የአቅም ግንባታና እንደዚሁም የስልጠና ጋር ተያይዞ በጣም ብዙ ሰዎችን ማሰልጠን ተችሏል። ጤና ባለሙያዎችን የህክምና የማባዮ ሜዲካል ኢንጂነር የሚባሉትን እንደዚሁም እዛ ላይ ሊድ የሚያደርጉ የሚመሩ አካላትንም እንደዚሁ በጣም ኦልሞስት ከስምንት ሺህ በላይ ለሚሆኑ አካላት እዚህ ነገር ላይ የህክምና ኦክስጂን ላይ ስልጠና ማስጠት ተችሏል። ሶ ይሄም ትልቁ ስራ ነው። ሌላው የኦክስጂን ፕላንት ቁጥርን መጨመር ነው። ምናልባት እዚህ ላይም ኦሎሞስት አንድ ሁለት ከነበረበት አሁን ወደ ሀምሳ ዘጠኝ ወደ ስልሳ ተጠግቷል። ሶ ይሄም ትልቅ ለውጥ ነው። እሺ ዶክተር ዴና ምክንያታዊ ኦክስጅን አጠቃቀም ምን ማለት ነው? እስኪ ስንገር ምክንያታዊ የህክምና ኦክስጅን አጠቃቀም ስንል ኦክስጅን ባልደረባዊ እንዳለው ህይወት አድን መድኃኒት ነው። ስለዚህ ለሁሉም ከጨቅላ ህጻናት እስከ አረጋውያን ባሉ የእድሜ ክልሎች እንጠቀመዋለን። ስለዚህ ወደ ህክምና የሚመጡ ታካሚዎች ላይ ኦክስጂን በሚያስፈልጋቸው ሰዓት አስፈላጊነቱ ተረጋግጦ ወይም ደግሞ ተመርምሮ ታውቆ ይህንን ነፍሳድን መድኃኒት ሊሰጣቸው ይገባል ማለት ነው። ስለዚህ በሚሰጣቸውም ሰዓት ምን ያህል ያስፈልጋቸዋል፣ እንዴት መሰጠት አለበት፣ በምን አይነት መልኩ ክትትል ያስፈልገዋል፣ ታካሚዎች ከሆስፒታል ውስጥ ባሉበት፣ እንዲሁም ደግሞ አስፈላጊ ነው ተብሎ ከታመነበት ወደ ቤት በሚሄዱበት ሰዓትም ያለውን የኦክስጂን አጠቃቀም በጥንቃቄ እንዲደረግ ማድረግ ነው። አቶ አምዛ በኦክስጂን አቅርቦት ሰንሰለት የባዮሜዲካል መሀንዲሶች ሚና ምንድን ነው? የሕክምና ኦክሲጅን ላይ የባዮሜዲካል ሚና በጣም ከፍተኛ ነው። ኦክሲጅን መጀመሪያ የሚመረተው በሕክምና ኦክሲጅን መሳሪያዎች ናቸው። በሕክምና መሳሪያዎች ነው የሚመረተው። ለምሳሌ ወይ በኦክሲጅን ኮንሰንትሬተር፣ እንዲሁም ደግሞ የኦክሲጅን ፕላንት ነው የሚመረተው። ስለዚህ የኦክሲጂን የባዮሜዲካሎች ሚና እዚህ ላይ ከህዝቡ ኦክሲጂን ፍላጎት ይጀምራል መጀመሪያ አይደንቲፋይ ያደርጋል ይለያል ማለት ነው። ከለየ በኋላ ወደ ቴክኖሎጂ ሴሌክሽን ይሄዳል። ምን ያህል ምን አይነት ቴክኖሎጂ ነው ለኢትዮጵያ የሚፈልገው ለኛ የኛ ኮሚኒቲ ፍላጎት የሚያሟላ የኦክስጂን ቴክኖሎጂ ምን ያህል ነው? ምን አይነት ነው? ከኛ ሀገር ነባራዊ ሁኔታ ጋር መስማማ ኢን ተርምስ ኦፍ ከኤሌክትሪካል ከማብራት ሀይል ጋር የተያያዘ ሊሆን ይችላል። ከአልቲቱድ ኦክስጂን ማምረቻ ማሽኖች ዲፔንድ የሚሆኑት እነት አቱድ ላይ ስለሆነ ማለት ነው። ከሜንቴናንስ ከጥገና አንጻር እና ስንጠቀም ቀላልና ኮምፕሌክስ ያልሆኑ ማሽኖችን የመምረጥ ስራ ይሰራል ማለት ነው፣ ባዮሜዲካል ከዛ በኋላ እቃው ወደ ደሊቨሪ ከደረሰ የራሱ ማኔጅ ያደርጋል በህክምና መሳሪያ እስከሆኑ ድረስ ማለት ነው። ከዛ የተከላ ስራ ይሰራል ያስተባብራል። ተከላ ከተጠናቀቀ በኋላ በማሽኑ ሲበላሽ ይጠግናል ማለት ነው። እንዲሁም ደግሞ የሲሊንደር አገልግሎት የሲሊንደር አገልግሎትን ይሰራል፣ ኳሊቲን ያረጋግጣል። እንዲሁም ደግሞ ክሊኒካል ቲሞችን ስለ ኦክሲጂን ሴፍቲ ኦፕሬሽን የስልጠና ስራ ይሰራል ማለት ነው። አቶ ተስፋዬ፣ በኢትዮጵያ ሕክምና ኦክሲጂን ስነ ምህዳር ከማሻሻል አንጻር መንግስታዊ ያልሆኑ ድርጅቶች ሚና ምን ይመስላል የሚለውን እስኪ። አመሰግናለሁ። እንግዲህ እንደሚታወቀው የህክምና ኦክሲጂን ለሁሉም ተገልጋዮች ባልተቋረጠና ፍትሀዊ በሆነ መልክ እንዲደርስ መንግስት ፍኖተ ካርታ አዘጋጅቶ በመተግበር ላይ ይገኛል። ስለዚህም በዋናነት መንግስታዊ ያልሆኑ ድርጅቶች ሚና የሚሆነው ይህን ፍኖተ ካርታ በአግባቡ እንዲተገበር ድጋፍ ማድረግ ነው። እዚህ ላይ ምናልባት አንድ ሶስቱ ላይ ትኩረት አድርጌ ማውራት ፈልጋለሁ። አንደኛው መንግስታዊ ያልሆኑ ድርጅቶች ሊያግዙባቸው የሚችሉባቸው ኤሪያዎች ወይም መስኮች፣ አንደኛው መሰረተ ልማት። በተጨማሪም ከኦክሲጂን ማምረቻ ውጪ ኦክሲጂን ሲሊንደሮች፣ ኦክሲጂን በደም ውስጥ በምን ያህል መጠን አለ የሚለውን መለየት የሚያስችሉ መሳሪያዎችን በአግባቡ ገዝቶ ለጤና ተቋማት ማዳረስ አግባብ ስለሆነ ይህንንም ለማድረግ በመሰረተ ልማት ላይ መንግስታዊ ያልሆኑ ድርጅቶች ድጋፍ ሊያደርጉ ይችላሉ። ሌላኛው በአቅም ግንባታ በኩል ለምሳሌ የጤና ባለሙያዎች ኦክስጂን አሰጣጥን በአግባቡ ተረድተው ተገቢውን አገልግሎት እንዲሰጡ የአቅም ግንባታ ስራ መስራት ያስፈልጋል። እነዚህ በብዙ ወጪ ተገዝተው የሚመጡ የህክምና መሳሪያዎችም በአግባቡ ተጠግነው አገልግሎት እንዲሰጡ እንዲሁም ደግሞ በአግባቡ አገልግሎት ላይ እንዲውሉ ስልጠና ያስፈልጋል። እሱም አንድ መንግስታዊ ያልሆኑ ድርጅቶች ሊያግዙበት የሚችሉበት ኤሪያ ነው። ሌላው የጤና ስርዓቱን ከኦክሲጂን ጋር በማስተሳሰር ሊደረግ የሚችል ድጋፍ አለ። ከዚህ ውስጥ አንዱ ለምሳሌ እነዚህ ቅድም የጠቀስናቸው የኦክሲጅን ማምረቻዎች በተመረጡ ሆስፒታሎች ውስጥ ነው ሊተከሉ የሚችሉት። የሚያመርቱት የኦክሲጅን ምርት ግን ከሆስፒታሉ ፍላጎት ተርፎ ለሌሎችም ሊበቃ የሚችል ስለሆነ እዛ ላይ ሆስፒታሎችን የሚያመርቱ ሆስፒታሎችን ከአቅራቢያቸው ከሚገኙ ጤና ድርጅቶች ጋር የማስተሳሰር የአቅርቦት ስርዓት ትስስር መፍጠር ይቻላል። ያንንም አንድ እንደዚህ መንግስታዊ ያልሆኑ ድርጅቶች ሊደግፉበት የሚችሉት መስክ ነው። አቶ አብይ፣ የህክምና ኦክስጂን ተደራሽነት አሁን ያለበት ደረጃ የተገኙ ስኬቶችና ያጋጠሙ ተግዳሮቶች ካሉ ይገልጹልን። ምንም አስፈላጊ ነገር ቢሆንም ትክ የሌለው ነገር ቢሆንም ትንሽ የአመራረት ሂደቱ በጣም ቅድም እንደተጠቀሰው በጣም ኮምፕሌክስ ነገር ነው። ትንሽ ውስብስብ ነገር ስላለው ሶ ስለዚህ ያንን የተመረተውን ኦክስጂን እስከ ፔሸንት ወይም እስከ ታካሚው ጋር እስከ ህሙዋን ጋር እስኪደርስ ድረስ ያለውን ሰንሰለት ላይ የሚያስፈልጉ የተለያዩ የህክምና መሳሪያዎች እንደዚሁም ሲሊንደር የሚባሉ የኦክስጂን አናላይዘር የሚባሉ እንትኖችን እነዚህ ግዢዎችን በማድረግ ሶ እዛ ላይም እንደዚሁ የራሱ የሆነ ለውጥ እንዲመጣ ሆኗል። እነዚህ እነዚህን ስናይ አሁን ላይ ያለው የኦክስጂን ስነምህዳሩን ስናይ በጣም በተሻለ ሁኔታ ላይ ነው ያለው። ምናልባት አንዳንድ የሚቀሩ ወይንም ውስንነቶች አሉ። ከኢኩቲ አንጻር አሁንም ትንሽ መሰራት ያለበት ነገር አለ። ፍታዊነት በፍታዊነት ላይ ምናልባት አሁን በጂኦግራፊካሊም ስናይ አንዳንድ ቦታዎች ላይ ላይክ በሁለት መቶ ኪሎ ሜትር ሬዲየስ ውስጥ ኦክስጂን ፕላንቶች የሌሉበት ሁኔታዎች ሊኖሩ ይችላሉ። ሰው እነዚህ አሁንም በቀጣይ መሰራት መቻል አለባቸው። እንደዚሁም የአጋር ድርጅቶችን ቅርጅታዊ አሰራር አሁንም በደንብ የሚፈልጉ ነገሮች አሉ። እንደዚሁም ወደ ባለሙያው ጋር ስንወርድ እዛ ላይም ምናልባት ይሄ አግባባዊ የሆነ የኦክስጂን አጠቃቀም ላይ አሁንም ውስንነቶች አሉ። ሰው እነሱን እንግዲህ በቀጣይ ስልጠናዎችን የተለያዩ እንደዚያ ወርነ ስራዎችን በመስራት እንግዲህ እንደዚህ ችግሮችን በማሻሻል ሶ ለታካሚው እንግዲህ ጥራት ያለውና ሁሌም በየትኛውም ጊዜ የህክምና ኦክስጂን ለባለሙያዎች እንደዚሁም ለፔሽንቶች አቬይለብል ወይም እንዲኖር የማድረግ ስራ መሰራት መቻል አለበት። ላለሁ ውዴ ፕሮግራማችን ተከታታዮች በህክምና ኦክስጂን ስነ መዳር ላይ እየተወያየን ነው። አሁንም አብራችሁን ቆዩ። ዶክተር ዲና የህክምና ኦክስጂን አጠቃቀምን በተመለከተ በጤና ተቋማትና በህብረተሰቡ ያለው ነባራዊ ሁኔታ ምን ይመስላል? ታካሚው ሆስፒታል መጥቶ ኦክስጂን አስፈልጎታል ብሎ ኦክስጂን ከማድረግ ወይም ከማዘዝ ብንለው ይሻላል። ምክንያቱም አሁን ላይ ኦክስጂን እንደ ማንኛውም አይነት መድኃኒት መታዘዝ አለበት። ስለዚህ በደንብ ቁጥጥሩ መጨመር ይችላል ተብሎ እየታሰበ ስለሆነ ያንን ከማድረግ አንስቶ ወይም ከማስጀመር አንስቶ ኦክስጂን ያታካሚ በቅቶታል ወይም ደግሞ ከዚህ በኋላ አያስፈልገውም የሚለውን እስከመወሰን ድረስ የጤና ባለሙያዎች ስራ ነው የሚሆነው። ስለዚህ ከምንም በላይ የጤና ባለሙያዎቹን እውቀት መጨመር እንዲሁም ደግሞ ኃላፊነቱን በደንብ ማሳወቅ በትምህርት ቦታ ላይም በሚኖሩበት ሰዓት ከዛ ጋር ወይም ከኦክስጅን አጠቃቀም እንዲሁም ደግሞ የኦክስጅን መሳሪያዎችን አጠቃቀም እንዲሁም ጥንቃቄ የመሳሰሉትን እውቀቶች በደንብ ማስጨበጥ አስፈላጊ ነው። ሆስፒታል ላይም በሚሰሩበት ሰዓት ወይም የጤና ቦታዎች ላይ በሚሰሩበት ሰዓት እነዚህ የጤና ባለሙያዎች ምን ማድረግ አለባቸው? በምን አይነት መልኩ ነው መከታተል ያለባቸው የጎንዮች ችግሮች እንዲሁም የኦክስጅን ብክነትን መከላከል የሚቻለው እንዴት ነው የሚለው በጣም አስፈላጊ እውቀት ነው፣ ለጤና ባለሙያዎች ማለት ነው። ስለዚህ እያንዳንዱ ቦታ ላይ ምን መደረግ አለበት የሚለውን በጥብቀት መሰራት ጀምሯል። አሁን ላይ ታካሚ ወደ ቤት ኦክስጅን ይዞ ወደ መሄድ እየመጣን ነው። ቢከዝ አንዳንድ የሕክምና ከሕክምና ጋር በተያያዙ ወይም ደግሞ ህመሞች ወይም ዲዚዞች ወደ ቤት ኦክስጅን አስይዞ ወይም ደግሞ ቤት ላይ ኦክስጅን አጠቃቀም እንዲኖር የሚያስገድዱ ሁኔታዎች አሉ። በዛ ጊዜም ታካሚው እውቀቱ በደንብ መጨመር አለበት። ምንድን ነው ማድረግ ያለብኝ ምንድን ነው መጠቀም ያለብኝ? ጥንቃቄዎች ውስጥ በምን አይነት መልኩ ማድረግ አለብኝ? የመሳሰሉ የሚሉት እውቀቶች በደንብ ያስፈልጋሉ። ስለዚህ ታካሚው በደንብ ኢንፎርምድ መሆን አለበት፣ በደንብ እውቀት ሊኖረው ይገባል። ከእንደዚያን ነገሮች ጋር በተያያዘ የጤና ባለሙያውም እንደዛው። ጥራቱ ሀምዛ፣ የኦክስጂን ስነምህዳርን ከማሻሻል አንጻር የተመዘገቡ ስኬቶችና ያጋጠሙ ችግሮች ካሉ እስኪ ግለጹልን። ስትራቴጂ ላይ ብዙ ስራ ተሰርተዋል። ከነሱ ለምሳሌ ኢትዮጵያ ከሌላ ሰብ ሳሃራን አፍሪካ አስቀድማ የኦክሲጂን ፍላጎትን የኦክሲጂን ክሪቲካሊቲ ተረድታ በ2016 ነው የመጀመሪያ ሮድማፕ ያሰራችው። ከዛ ወደ ሁለተኛ ሮድማፕ ደግሞ ከ2022 እስከ 2027 እየተሰራ ነው። በዚህ የኦክሲጂን አቅርቦት በጣም ተሻሽለዋል ማለት ነው። ሌላ ቴክኒካል ወርኪንግ ግሩፕ ናሽናል ወርኪንግ ግሩፕ ከተለያየ ድርጅት እዚሁ ስቴክ ሆልደሮች ጋር ተቋቁሞ በየጊዜው ሬጉለር እየተገናኙ ስለ ኦክሲጂን አጠቃላይ ነባራዊ ሁኔታ እያወሩ መፍትሄ እያመጡበት ያሉበት ሁኔታዎች አሉ ማለት ነው። ሌላ የኦክሲጂን ሚንተርሺፕ ጋይድላይን ተሰርቶ ኦክሲጂን ያሉ ኦክሲጂን ፕላንቶች ሚንተርሺፕ ድጋፍ፣ ኦንሳይት ሶፖርት ሱፐርቪዥን እየተደረገ ጥገናም አጠቃቀምም ስፔር ፓርት አቅርቦትን ድጋፍ እየተደረገበት ሁኔታዎች አሉ ማለት ነው። እነዚህ ስኬቶች ሲሆኑ ወደ ተግዳሮት ስመጣ ብዙ የኦክሲጂን ፕላንቶች ብናመጣ ከሀያ ሺ ሲሊንደር በቀን ብናመርትም የአቅርቦትና ፍላጎት ልዩነት ጋፕ እንደቀጠለ ነው። እነዚህ የሆንበት ምክንያት አንደኛ ቢኮዝ ኦፍ ጂኦግራፊካል ዲስትሪቢሽን ኦፍ የሆስፒታሎቹ ያሉበት ሁኔታ ለምሳሌ አሁን እኛ ሆስፒታል ጤና ጣቢያና ጤና ኬላ ሳይጨምር ከአራት መቶ በላይ ሆስፒታል አለን። ያለን ኦክሲጂን ፕላንቶች ግን ፕራይቬትን ጨምሮ 50ና 60 ነው። ያ ሁሉም ማዳረስ አልተቻለም ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ያሉበት ካንዱ ካንዱ ይራራቃል ማለት ነው። ወደ አቶ ተስፋይ ያልፋለሁ። አቶ ተስፋይ የኦክሲጅን ስነ ምህዳርን ከማሻሻል አንጻር እንደ አጋር ድርጅት ምን አስቻይ ሁኔታዎች እና ምን ተግዳሮቶች አሉ? እንግዲህ በዋናነት የመጀመሪያው ከህክምና ኦክሲጅን ጋር ተያይዞ ያለው አስቻይ ሁኔታ የህክምና ኦክሲጅን መሰረታዊ መድኃኒት ሆኖ በአለም ጤና ድርጅት እንዲሁም ደግሞ በጤና ሚኒስቴር መወሰዱ ይሄ ትልቅ አስቻይ ሁኔታ ነው። ይህንንም ተከትሎ አንደኛው የመንግስት ትልቅ የትኩረት አቅጣጫ ነው። ይህንንም ለመተግበር ደግሞ ግልጽ የሆነ ፍኖተ ካርታ መኖሩ ይሄ አንዱ አስቻይ ሁኔታ ነው። በተጨማሪም የተለያዩ ክልሎች በቀጣይነት ባለው መልክ ያላቸውን የኦክስጂን ማምረቻ እንዲያስተዳድሩ የሚያስችላቸው መመሪያ መኖር ግልጽ የሆኑ የአቅም ግንባታ ፕሮግራሞች መኖራቸው እንዲሁም ደግሞ የተለያዩ የአሰራር መመሪያዎች ተዘጋጅተው ስራ ላይ መዋላቸው፣ እነዚህ የኦክስጂን ስነ ምህዳሩን አግባቡ ለማስፋት እንዲሁም እገዛ ለማድረግ የሚያስችሉ ሁኔታዎች ናቸው። ሌላው ሜይ ቢ ተግዳሮቶች ብለን ልናነሳ የምንችላቸው ፍላጎቱ ትልቅ ነው። ሰፊ ፍላጎት ያለበት ዘርፍ ነው። ያን ደግሞ የሚመጥን መዋለንዋይ ወይም ሌሎች ሀብቶች በአግባቡ የሉ። ይሄ አንድ ውስንነት ሲኖር ተደራሽነቱ ዝቅተኛ ያደርገዋል። ሌላው ምናልባት የኃይል መቆራረጥ ጤና ድርጅቶች ላይ በአግባቡ ኦክሲጂንን በቀጣይነት ማምረት እንዳይችሉ ያደርጋቸዋል። ኮንሰንትሬተር የሚጠቀሙም ዝቅተኛ የጤና ድርጅቶች እንደ ጤና ጣቢያዎች በአግባቡ ሕክምና መሳሪያቸውን እንዳይጠቀሙ ሊያደርጋቸው የሚችሉ ተግዳሮቶች ናቸው። አመሰግናል እ አቶ ሀምዛ በቀጣይ ስኬቶችን ለማስቀጠል እና ተግዳሮቶችን በዘላቂነት ለመፍታት ምን መደረግ አለበት? መጀመሪያ ራሳችን የሆነ ሮድማፕ አለ ነው የእስከ 2027 ያለው ሜዲካል ኦክስጂን ሮድማፕ በትክክል ተግባራዊ ማድረግ ኢምፕሊመንቴሽኑን ደግሞ መገምገም ያለው ነባራዊ ሁኔታን ኮንሲደር በማድረግ አስፈላጊ ከሆነ ሪቫይዝ በማድረግ አንድ ነገር ነው ማለት ነው። ሁለተኛ፣ ትክክለኛ የኢትዮጵያ ህዝብ የኦክስጂን ኒድ መጠን ኒዱ ምን ያህል ነው? ምን ያት ቴክኖሎጂ ነው የሚያስፈልገን? ለቀጣይነት ደግሞ ለረጅም ጊዜ የሚያገለግሉ ከሜይንቴናንስ ሌስ ሜንቴናንስ ወይም ደግሞ ውስን ሜንቴናንስ የሚያስፈልጋችው ኦክሲጂን ፕላንቶች ማስፋፋት አንዱ ነው ማለት ነው። ሌላ ሰስቴናብል ፋይናንሲንግ ሎንግ ተርም ፋይናንስ ሴኮር ማድረግ፣ እነዚህ ኦክሲጂን ፕላንት ግዢ ብቻ አይደለም፣ ግዢ በእውነት ካፒታል ኢንቨስትመንት ነው። ኦክሲጂን በጣም ብዙ ሚሊየን ነው የሚያወጣው፣ ነገር ግን ከዛ በኋላ ያለው ደግሞ ከዛ ይበልጣል ማለት ነው። ኤቭሪ በየጊዜው ጥገና ይፈልጋል። ጥገናቸው ቀላል በራ አይደሉም ማለት ነው። ሶ ሆስፒታሎቹ ኦክሲጂን አሁን የወጣ የኦክሲጂን ዳይሬክቲቭ ፋይናንሲንግ ዳይሬክቲቭ አለ። ይህን ተግባራዊ በማድረግ ኦክሲጂን ሪጀነሬት ማድረግ ገቢውን ገቢ የኦክሲጂን ገቢ ሰብስቦ ኦክሲ በዛው ጥገናም እንዲሰራ ስኬል አፕ ማድረግ ወደ ሌሎቹ ተቋማት ይሄ ኦክሲጂን ፕላንቶቹ እንዲስፋፋ ማድረግ አንዱ ነው ማለት ነው። ሌላኛው ደግሞ ካፓሲቲ ቢልዲንግ የተሰራ ስራ ብዙም ቢሆንም አሁንም ማሻሻል ያስፈልጋል። እስፔሻሊ ቴክኒካል ኦፕሬሽን ላይ የማሽን ጥገና ላይ፣ እንዲሁም ደግሞ የክሊኒካል ዩሴጅ ላይ ስራ መሰራት አለበት በደንብ ማለት ነው። ሌላ የኮሚኒቲ አዌርነስ መጨመሪያ ያስፈልጋል። በቀጣይ የኦክሲጂን ስነ ምህዳርን ለማሻሻል አጋር ድርጅቶች ምን ማድረግ አለባቸው ይላል በዋናነት የኦክሲጂን ፍኖተ ካርታ አለ። ያን ፍኖተ ካርታ በአግባቡ እንዲተገበር ድጋፉን አጠንክሮ መቀጠል ዋናው ሆኖ በተጨማሪም ምናልባት የተወሰኑ ነጥቦችን ለማንሳት አሁን ያሉን ወደ ስልሳ የሚጠጉ የኦክሲጂን ማምረቻዎች አሉን። ከዚህ በተጨማሪ ሌሎች የኦክሲጂን ማምረቻዎች ያስፈልጉናል። ይሄንን ሳይንሳዊ በሆነ መንገድ ምን ያህል የኦክሲጅን ማምረቻዎች ያስፈልጉናል፣ የት መተከል አለባቸው የሚለውን ከሌሎች ሀገሮች ተሞክሮ ወስዶ ይህን በግልጽ መስራት ያስፈልጋል። ይህን ካደረግን በኋላ ደግሞ እነዚህ ማምረቻዎችን ለአቅራቢያቸው ላሉ የጤና ተቋማት ኦክሲጅን የሚሰጡበትን ስርዓት ላይ አጋር ድርጅቶች በቅርበት ከጤና ሚኒስቴር ጋር ሆነው ቢሰሩ ተደራሽነትን ማስፋት ይቻላል። እንዲሁም ከዚህ በተጨማሪ ሌሎች ሀገሮች የደረሱባቸው አዳዲስ ቴክኖሎጂዎች ካሉ እነዛ ቴክኖሎጂዎች ወደ ሀገራችን መጥተው የዛ አገልግሎት ተጠቃሚ የምንሆንበትን መሰረት ለመጣል አጋር ድርጅቶች ሚና ሊጫወቱ ይገባቸዋል። ዶክተር ዲና ምክንያታዊ የኦክስጂን አጠቃቀምን በተመለከተ ለጤና ባለሙያዎችና ለህብረተሰቡ ምን መልእክት አለዎት? እንግዲህ የኔ መልእክት ለጤና ባለሙያዎች የምክንያታዊ የኦክስጂን አጠቃቀምን በደንብ ለመተግበር የሚኖሩ ክትትሎች ላይ እንዲሁም ደግሞ ውሳኔዎች ላይ በተጨማሪም ደግሞ የሚኖሩ ሕክምናዎች ላይ በደንብ አትኩሮት አድርጎ መስራት ያስፈልጋል። ታካሚው ሆስፒታል ገብቶ እስከሚወጣ ድረስ በሚኖረው ሰዓት የሚኖረው ክትትል ውስጥ ኦክሲጅንም እንደሌላው መድኃኒት እንደሌላው ሰርቪስ በደንብ አትኩሮት ሰጥቶ በመከታተል ብክነትን እንዲሁም የጎንዮሽ ችግሮችን ለመከላከል እንዲሁም ደግሞ ታካሚው በጊዜ ታክሞ በጥሩ ሁኔታ ድኖ የሚወጣበትን አካሄድ ማበጀት ያስፈልጋል። የመጨረሻው ጥያቄ ለአቶ አብይ ነው የሚሆነው። በቀጣይ የህክምና ኦክስጂን ተደራሽነትና አጠቃቀምን ለማሻሻል ምን መሰራት አለበት? ምናልባት ከዛሬ አምስት ዓመት አስር ዓመት በፊት ያለው የኦክስጂን ፕላንት እንደዚሁም ፕሮዳክሽን ከዛ አንጻር ስናይ ጥሩ ለውጥ አለ። ነገር ግን አሁንም ህብረተሰቡ ከሚፈልገው አንጻር አሁንም ይሄ ኦክስጅንን ከሚፈልገው ከአገልግሎት አንጻር በጣም ብዙ መሰራት መቻል አለበት። ስለዚህ ቁጥሩን እንደዚሁም የምርት ሂደቱን በጣም በከፍተኛ ሁኔታ ማሳደግ ይፈልጋል። ምናልባት ከዚህ ጋር አንዱ ተያይዞ መታሰብ ያለበት አንድ የተሰራበት ያለ ነገር ምንድ ነው፣ ሁሉ ጋም ማድረስ ትንሽ ጊዜ ይፈልጋል፣ ተጨማሪ ግብዓት ይፈልጋል። ሶ ያ እስኪሆን ድረስ አሁን ያሉ የኦክስጅን ፕላንቶች በየሆስፒታሉ ያሉ አቅራቢያቸው ላሉ ጤና ተቋማት የመስጠትና የሃብ ኤንድ ስፖክ በሚል የማጋራት ነገር ሶ ያስፈልጋል። ይህንን በደንብ አድርጎ ማጠናከር ያስፈልጋል። ምክንያቱም ኦክስጂን ፕላንት መጨመር ቀላል ነገር አይደለም፣ ብዙ ጊዜ ጉልበት ይፈልጋል። እዚህ ላይ በደንብ መስራት መቻል አለበት። ሌላው እንደተገለጸው ስልጠና ነው። ሶ ስልጠና ለባለሙያው፣ ለባዮሜዲካል ኢንጂነሮች እንደዚሁም ለሆስፒታል ኃላፊዎች ከላይ እስከታች ባለው መዋቅር በጣም ኮንቲኒስ የሆነ ቀጣይነት ያለው የግንዛቤ ማስጨበጫ ኦክስጂን ላይ ያሉ የተለያዩ ምልከታዎችን ሊቀይር በሚችል መልክ ስልጠናዎች በጣም በጣም መጠናከር መቻል አለባቸው። እንደዚሁም ቅንጅታዊ አሰራርን በጣም በጣም ማጠናከር ይፈልጋል። ምክንያቱም ቅድም እንደተገለጸው ሜዲካል ኦክስጂንን ጤና ብቻ ጤና ሚኒስቴር ብቻው የሚሰራው ነገር አለም የአጋር ድርጅቶች ሎካል ያሉ እነዚህ የግል ድርጅቶች ፕራይቬት ምንላቸው እንደዚሁም ኢንተርናሽናል ፈንደሮች የነዚህን ቅንጅታዊ አሰራርን በጣም ማጠናከር ይፈልጋል። ምክንያቱም እንደዛ ማይሆን ከሆነ የሚያስፈልገውን ግብአት ቴክኒካል ሳፖርት፣ ሌሎች ነገሮችን ማግኘት ስለማይቻል ጠንከር ያለ የአጋር ድርጅቶች እንደዚሁም የተለያዩ ስቴክ ሆልደሮችን ቅንጅታዊ አሰራርን ማጠናከር ይፈልጋል። ሌላው ሪሰርች ኢኖቬሽን፣ ቅድም እንደተገለጸው ቴክኖሎጂ ላይ በጣም መሰራት መቻል አለበት። እናመሰግናለን ላካፈላችሁን ሀሳብና ለሰጣችሁን ጊዜ፣ በፕሮግራማችን ተከታታዮች ስም እጅግ አድርገን እናመሰግናለን። የዛሬ ውይይታችን ይህን ይመስል ነበር። ጤና ይስጥልን። በሀገራችን ቁጥራቸው ቀላል የማይባሉ ሴቶች በእርግዝና ወቅት በጤና ተቋማት ውስጥ የቅድመ ወሊድ ክትትል አያደርጉም። የቅድመ ወሊድ ክትትል ከጀመሩት ውስጥም ክትትላቸውን የሚያቋርጡ እናቶች አሉ። በዚህ ችግር የተነሳ በየዓመቱ በርካታ ህጻናት ለኤችአይቪኤድስ ይጋለጣሉ። በተለይ ኤችአይቪኤድስን ተመርምሮ ራስን ማወቅ ለበለጠ ኃላፊነትና ለጤናማ ኖኖር መሰረት ከመሆኑ በላይ የቀጣይ አገር ተረካቢ ትውልድ አካል የሆኑት ህጻናትን ከበሽታ ለመከላከል ያለንን ቁርጠኝነት ማሳያ ነው። ኤች አይቪ ኤድስ በደማቸው ያልተገኘባቸው ነፍሰ ጡርናቶችና ባሎቻቸው ደግሞ በየሶስት ወሩ የኤች አይቪ ምርመራ እንዲያደርጉና መደበኛ የቅድመ ወሊድ ክትትላቸውን በተቀመጠው አሰራር መሰረት በአግባቡ እንዲያደርጉና መረጃ እንዲያገኙ ማድረግ ያስፈልጋል። ስለዚህ ነፍሰ ጡርናቶች በአግባቡ የቅድመ ወሊድ ክትትል ማድረግና በጤና ተቋማት መውለድ ለኤች አይቪ ኤድስ ና ሌሎች የአባላዘር በሽታዎች ከእናት ወደ ልጅ የሚተላለፉት ይሰጣትን በመከላከል ነፃና ጤናማ ልጅ ለማግኘት ይረዳል። ጤና ሚኒስቴር